ሰላም! ውድ ተመልካቾቻችን ዛሬ ደግሞ እጅግ በጣም ዘመናዊ የሆነ ቤት ሲዜን መተናል የምናስጎበኛችው ይሆናል። እንግዲህ እንደሚታዩት ግቢ ይሄን ይመስላል እጅግ በጣም ቆንጆ ሆኖ እየተሰራ ነው። ግቢው ሶስት ወይ ደግሞ ሁለት መኪና ማቆም የሚችል ፓርኪንግ አለው እንደሚታዩት። እንግዲህ ወደ ውስጥ እንግባ። እንግዲህ ውድ ተመልካቾቻችን ይሄ ግሪን ነው። ውሃ እዚህ ጋር አለው። የበግ ማረጃ አለው። እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። እንደሚታዩት እንግዲህ ያው በረንዳ አለው። ራሱን የቻለ በጣም ቆንጆ የሆነው ቤት ነው። እንግዲህ ወደ ውስጥ እየገባን ነው። ውድ ተመልካቾቻችን እንግዲህ ሳሎኑ ደግሞ ይሄን ይመስላል። እጅግ በጣም ቆንጆ ሆኖ የተሰራ ነው። እንደሚታዩት እንግዲህ ይኸው ሀምቦሉም ዘመናዊ ሀምቦል የተገጠመለት በጣም ቆንጆ ቤት ነው። ይሄ ደግሞ ኦፕን ክችን ነው። ኦፕን ክችኑም በቆንጆ ሁኔታ የተሰራ ነው። እጅግ በጣም ቆንጆ ቤት ነው። እንግዲህ ወደ መኝታ ቤቶች እየገባን ነው። ዋና ላይ ሶስት መኝታ ቤቶች አሉ። ውድ ተመልካቾቻችን ይሄ ማስተር ቤድሩሙ ነው። ዋና መኝታ ቤት ማለት ነው። በጣም ሰፋ ብሎ የተሰራ ነው። እጅግ በጣም ቆንጆ የሆነው ቤት ነው። ውድ ተመልካቾቻችን እንግዲህ ይሄ የማስተር ቤድሩሙ ቁምሳጥን ነው። እጅግ በጣም ቆንጆ ሆኖ የተሰራ ነው። ይሄ የማስተር ቤድሩሙ ሻወር፣ ሽንት ቤት መታጠባ ነው። ይሄ ገንዳ ሻወር አለው። እጅግ በጣም ቆንጆ ሆኖ እየተሰራ ነው። እንደዚሁም ደግሞ ውሃ ማሞቃ ቦይለር አለው። ራሱን የቻለ እጅ መታጠባ አለው። መስታወት አለው። የልብስ መስቀያ አለው። እንግዲህ ወዲህ ተመልካቾቻችን በጣም ቆንጆ ሆኖ እየተሰራ ቤት ነው። እሺ አሁን ደግሞ ወደ ልጆች መኝታ። ይሄኛው ደግሞ የኮመን ሻወር ሽንት ቤት ነው። እዚህ ጋ እጅ መታጠባ አለ። አሁ፣ ይሄ ደግሞ የልጆች መኝታ ነው። ይሄ ሁለተኛ መኝታ ማለት ነው። ራሱን የቻለ ቁም ሳጥን አለው። አየር ማስገባ ደግሞ መስኮቱም አለ። እጅግ በጣም ቆንጆ ሆኖ የተሰራ ነው። እንግዲህ ታስቦበት የተሰራ ነው። ቆንጆ ቤት ነው። ይሄኛውም ደግሞ ሶስተኛ መኝታ ቤት ነው። ራሱን የቻለ ቁም ሳጥን አለው። ይሄኛው በጣም ቆንጆ ሆኖ የተሰራ ቤት ነው። አሁን ወደ ሰርቢስ ሰርቢስ ላይ የሚገኝ ደግሞ ሁለት ክፍሎች አሉት እና እንደዚሁም ደግሞ ክሎዝድ ኪችን አለው እዚህ ጋር ይሄኛው ክሎዝድ ኪችኑ ነው። በጣም ቆንጆ ሆኖ የተሰራ ክሎዝድ ኪችን አለው። በጣም ቆንጆ ሆኖ የተሰራ ክሎዝድ ኪችን አለው። ያው እቃ ማጠባ እንግዲህ እንደሚታዩት በጣም ቆንጆ ሆኖ እየተሰራ ነው። ፍሪጅ ቦታ እዚህ አካባቢ ማድረግ ይቻላል። እንግዲህ ወደ ተመልካቾቻችን እንደሚታዩት በጣም ቆንጆ ሆኖ የተሰራ ቤት ነው። ይሄኛው ደግሞ ሰርቪስ ላይ የሚገኝ አንድ ክፍል ነው። ይሄኛውም በጣም ቆንጆ ሆኖ የተሰራ ነው። እንግዲህ እንደሚታዩት በጣም ቆንጆ ቤት ነው። ሁለተኛ የሳርቪስ መኝታ ቤት ወይ ደግሞ ለሰራተኛ መኝታ መሆን የሚችል ቤት ነው። በጣም ቆንጆ ሆኖ የተሰራ ነው። ፉድ ተመልካቾቻችን፣ እንግዲህ ይሄኛው ደግሞ ኮመን የሳርቪስ ሻወር ሽንት ቤት እጅ መታጠቢያም እዚህ ጋር አለው። በዚህ ጋር ደግሞ ወደ ውጭ የሚያስወጣ አንድ ትንሿ በር አለች። እንግዲህ እንደሚታዩት ስለዚህ ቤት መረጃ ይሄን ይመስላል። ዋጋውም ደግሞ እጅግ በጣም በቅናሽ ዋጋ ይሸጣል ማለት ነው። ውድ ተመልካቾቻችን 16.5 ሚሊዮን ብር ጥሪ ነው። ዋጋም ድርድር ስላለው ምንም ችግር የለም። እንግዲህ ትክክለኛና እውነተኛ ገዢ ከመጣ ባለቤቶቹ ተደራድሮ መሸጥ ስለሚፈልጉ እናንተም ደግሞ ይህም ቤት አይታችሁ ያው ምርጫቸውንም በዚህ እንመኛለን። እናመሰግናለን።